ድንግል ማርያምን የሚሳደቡ ሰዎች በዘንዶ መንፈስ የተሞሉ ናቸው። ሰማዕታትን የሚሳደቡ በዘንዶ መንፈስ የተሞሉ ናቸው። መንፈስ ቅዱስን የተሞላ ሰው እመቤታችንን ያመሰግናል። ማንን ያመሰግናል? አሁን በጣም ብዙ የሚሳደቡ ሰዎች አሉ። እንደውም ድንግል ማርያምን መሳደብ እንጀራ የሆናቸው ሰዎች ምናልባት በስጋ እንጀራ ሊጎርሱበት ይችላሉ። ምናልባት በስጋ የሆነ የሆነች ነገር ሊያገኘው ይችላሉ። በነፍሳቸው ግን ሞት ይጠብቃቸዋል። በነፍሳቸው ግን ፍዳ ይጠብቃቸዋል። ምክንያቱም የኢየሱስ ክርስቶስን እናት ጠልቶ የክርስቶስን መንግስት መውረስ አይቻልም። እናቱን ጠልቶ ወላዲታ አምላክን ጠልቶ እመቤታችንን ጠልቶ የጌታን እናት ጠልቶ እየተሳደበ ቤተ እግዚአብሔር መንግስት ይወርሳል። ክርስቲያን እኮ እንኳን እመቤታችንን እንኳን ቅዱሳንን እንኳን ሰማዕታትን እንኳን ለክርስቶስ ወንጌል ዋጋ የከፈሉትን ይቅርና ክርስቲያን ጠላቱን የሚወድ ነው። እመቤታችን በሶስቱም ዓለማት የተመሰገነች ናት። በዓለመ መላእክት መላእክትን ሁሉ ወክሎ የመላእክት አለቃ ሊቀ መላእክት ቅዱስ ገብርኤል አመሰገናት። በዚህኛው ዓለም ደግሞ ቅድስት ኤልሳቤት ሁላችንንም ወክላ እመቤታችንን አመሰገነች። በማህፀን ዓለም መጥምቀ መለኮት ቅዱስ ዮሐንስ ሕፃናትን ሁሉ ወክሎ እመቤታችንን አመሰገነ። ከፈጣሪ በታች በሶስት ዓለማት የተመሰገነች ድንግል ማርያም ብቻ ናት። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። እርሷ ናት የተመሰገነችው። አስርቱ ትእዛዛት ተሽሯል ካሏችሁ አንደኛው ህግ ደግሞ የሚለው ከኔ በቀር ሌላ አምላክ አታምልክ ነው። ስለዚህ ሌላ አምላክ እናምልክ ማለት ነው ወይ? የተሻረው ህግ የትኛው ነው? ለምሳሌ ቅዱስ ጳውሎስ በተደጋጋሚ ይላል ያ የቀደመው ህግ ተሽሯል ይላል እና ህግ ብሎ ያስቀመጠው የትኛውን ህግ ነው ብሎ አለመለየት ትልቁ ችግር ነው። የተሻረው ህግ የት ነው ከተባለ አንደኛ መስዋዕተ ህግ ተሽሯል፣ ወይም ህገ መስዋዕት ተሽሯል። ኦርቶዶክሳዊ በደንብ ስሙኝ፣ ክርስቶስ ሲመጣ አስርቱ ጋጋትን ለምሳሌ አልሻረም። ስለዚህ ህግ ተሽሯል ሲል ጳውሎስ ሁሉንም ህግ የሚወክል አይደለም ማለት ነው። የተሻረ ህግ አለ፣ ያልተሻረ ህግ አለ። የተሻረ ህግ አንዱ ምንድን ነው? መሥዋዕተ ኦሪት ወይም ህገ መሥዋዕት ተሽሯል። በኦሪት መሥዋዕት ይቀርብ የነበረው የበግ፣ የበሬ፣ የላም፣ የዋኖስ፣ የርግብ ደግሞ አቅም ለሌለ ስለዚህ መሥዋዕተ ህጉ ወይም የመሥዋዕት ህግ ተሽሯል፣ ተተክቷል። በማን ነው የተተካው? በኢየሱስ ክርስቶስ እንዴት የኦሪት በግ እንኳንስ አይደለም በዛ ዘመን የነበሩትን ከሲኦል ነፃ ማውጣት ቀርቶ ራሱን ለነበሩትም ሰዎች እንኳን ለካህናቱ ነፃነትን መስጠት አልቻለም ነበር። ለዚህ ነው ሮሜ መልእክት ምዕራፍ 3 ቁጥር 25 ላይ እንዲህ ይላል፣ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሞ ይላል። ምክንያቱም ቅዱስ ቄርሎስ ምን ይላል? በሃይማኖተ አበው ላይ ሊቀ ካህናቱ እሱ ነው አለ። በአዲስ ኪዳን ክርስቶስን የኦሪት ካህን ዘላለማዊ ስርየትን ማሰጠት አልቻለም። ከሲኦል ነፃ ማውጣት አልቻለም። እንኳንስ ሌላውን ነፃ ሊያወጣ ራሱን ነፃ ማውጣት አልቻለም። የክርስቶስ ክነት ግን ዓለምን ሁሉ ከነበረበት አዘቅትና ደይን ወይም እሳት ነፃ ያወጣ ክነት ነው። ዛሬም ለአበው ካህናት የሰጣቸው ክነት የክርስቶስ ክነት ናት። ከሊቀ ካህናኑ ክብቶ ከክርስቶስ ተመዛ የወጣች የጸጋ ክነት ናት። ስለዚህ አማናዊ ናት። ቄርሎስ ምን አለ? በአዲስ ኪዳን ካህኑ ኢየሱስ ክርስቶስ ነው አለ። ደግሞ ምን አደረገ ክርስቶስ? መስዋዕቱም ደግሞ ራሱ ሆኖ መጣ። ለቄርሎስ እንዴት የኦሪቱ መስዋዕት በግ ለራሱም ለሌላውም ድነት አያሰጥም ነበር። ለዚህ ነው ከአቤል ደም የሚሻል የሚጮህ ደሜ ያለው ቅዱስ ጳውሎስ ብራ ያለኝ አማናዊ ድነትን መስጠት አልቻለ። ክርስቶስ ግን ራሱ ይህ አማናዊ ስጋ ነው፣ ይህ አማናዊ ደሜ ነው ብሎ ለሐዋርያቱ ሰጥቷቸዋል። የበጉም መስዋዕት ተካው ማለት ነው። ስለዚህ ህገ መስዋዕት ተሽሯል። አዎ ተሽሯል። የተሻረ ህግ ያለው ይህንን ነው። ገላትያ ምዕራፍ ሁለት ቁጥር ላይ የእግዚአብሔር ጸጋ አልጥልም፣ ጽድቅስ በህግ በኩል ከሆነ ይልና እንኪያስ አለ ክርስቶስ በከንቱ ሞተ አለ። ይሄን ያነሱታል ብዙ ጊዜ መናፍቃን። ክርስቶስ እኮ በህግ በኩል አላጸደቀንም ይላል። በህግ በኩል አላጸደቀንም ማለት ምግባር ትሩፋት አያስፈልግም ማለት አይደለም። በህግ በኩል ጸድቀን ከሆነ የክርስቶስ መሞት ዋጋው ምንድን ነው ማለቱ። በግዝረት ጸድቀን ቢሆን ኖሮ የክርስቶስ ሞት ዋጋው ምን ነበረ ማለቱ ነው። በኦሪት መስዋዕት በግ ድነንማ ቢሆን ኖሮ ነው ህግ ያለው የኦሪቱን የመስዋዕት ህግ ነው። እውነት ነው። በኦሪት የመስዋዕት የበግ ህግ አልዳንም በሀዲስ ኪዳን የክርስቶስ አማናዊ የበግግዳንን እንጂ ስለዚህ ያ ማያጸድቅ ህግ የተባለ የመስዋዕት ህግ ነው እንስሳ መስዋዕት ታስገባለህ ታርዳለህ ካህኑ ስለ አንተ ይጸልይ ይላል ከዛ እሳት ይነከዋል ምን ይላል እሳቱ ጢሶ ወደ ሰማይ ያደርጋል ግን ዘላለ ሄድነት አይደለም የተሻረ ህግ ያለው ይሄንን ነው የማይጠቅም ህግ ያለው ይሄንን ነው ማተካው ኢየሱስ ክርስቶስ ተካው ለምን ዘላለ መሄድነት ነዋ ስለዚህ ያለ ገላትያ መልእክት ላይ ቅዱስ ጳውሎስ የማያጸድቀው ህግ ያለው የትኛው ነው? የኦሪቱን ህግ ነው። ስለዚህ የሚሻረውን ሽሯል። ሁለተኛ የማንጻት ስርዓትን ሽሮታል ክርስቶስ። የኦሪቱ የማንጻት ስርዓት በማየምንዛ ይረጫሉ፣ በሂሶፕ ይረጫሉ፣ ሰውነታቸው ጀምር ደም ይረጩ ነበር። አሁን በአዲስ ኪዳን የምንረጨው ወይም የምንበለው ምን በለው የክርስቶስ ሥጋና ደም ነው። እንደ ኦሪቱ የሩቅ ሲደም አንጠቀምም።